ድርሳነ ገብርኤል ዘሠኔ በአገዛዝ በስልጣን አንድ የሆነ ከዘመናት ሁሉ አስቀድሞ የነበረ ለቀዳማዊነቱ መነሻ የሌለው ኃጢአትንና በደልን የሚሸፍን ለጻድቃንና ለሀጣን እኩል የፀሐይን ብርሃን የሚሰጥ ለደጋጎችና ለክፎች ልዩነት ሳያደርግ ዝናብን የሚያዝን በሁሉ አንደበት መመስገን የሚገባው እርሱ አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስን በማመን በሰኔ 26 ቀን የሚነበብ የሚጸለይ የቅዱስ ገብርኤል ድርሳን ይህ ነው። በረከቱ በመላው ህዝበ ክርስቲያን ላይ ይኖር ለዘላለሙ አሜን። እንደ ቀድሞ ሁሉ ብዙ ታምራትን የገለጸባት በሊቀ መላእክት ቅዱስ ገብርኤል ስም ኔቅሎን በሚባል ሀገር የተሰራች አንዲት ቤተ ክርስቲያን ነበረች። ስራው ተፈጽሞ ስርዓተ ቅዳሴ በቤተ ክርስቲያኑ በሚከናወንበት ጊዜ ከቀድሞ የበለጠ ታምራት አደረገ። በዚች ቤተ ክርስቲያን ስርዓተ ቅዳሴ በሚከናወንበት ጊዜ ከቤተ ክርስቲያኑ መዛነቢያ ላይ እንደ ላብ ጠብታ ጠብ ጠብ የሚል ውሃ አለ። ይህም በሚሆንበት ጊዜ በሀገሩ ሁሉ ላይ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ አወራረድ በኃይል የሚወርድበት ጊዜ አለ። ይህ በሚሆንበት ጊዜ ደግሞ በሀገሩ ላይ ጥጋብ ይሆናል። ስለዚህም የሀገሩ ሰዎች በእነዚህ በሁለቱ የውሃ ጠብታ ምልክት የረሃቡንና የጥጋቡን ዘመን ለይተው ያውቁ ነበር። ይህም ምልክት በዚያው በተወሰነው ቀን በየአመቱ ሲደረግ ኖረ። በግብረ ሐዋርያ እንደተጻፈው ጴጥሮስ በእስር ቤት ገብቶ እግሮቹንና እጆቹን በሰንሰለት ታስሮ በጭፍሮች መካከል ተኝቶ ሳለ ከግዞት ያወጣው ይህ ቅዱስ ገብርኤል ነው። ጭፍሮችና ዘበኞች የእስር ቤቱን በሚጠብቁበት ጊዜ የእግዚአብሔር መልአክ ወደ ጴጥሮስ ወርዶ ከዚያ በቆመ ጊዜ በእስር ቤቱ ውስጥ ብርሃን መላ። መልአኩም ጴጥሮስን ጎኑን መጥቶ ቀሰቀሰውና ፈጥነ ተነስ አለው። በዚህ ጊዜ የታሰረበት ሰንሰለት ከእግሩና ከእጁ ላይ ወልቀው ወደቁ። ያም መልአክ ጴጥሮስን ወገብህን ታጠቅ ጫማህንም አድርግ ልብስህንም ልበስና ተከተለኝ አለው። እርሱም እንደነገረው አደረገና ተከተለው። ከዚያም የመጀመሪያውን በር ካለፈ በኋላ የብረት መዝጊያ ካለበት በር ደረሰ። እርሷም ወለል ብላ ተከፍታለት። ወጥተው ሲሄዱ ወደ አንዲት ሜዳ ከደረሱ በኋላ መልአኩ ጴጥሮስን ትቶ ሄደ። ወንጌላዊ ዮሐንስ ስለ እርሱ በራእይ መጽሐፍ በእርግጥም ይህ የመላእክት አለቃ ቅዱስ ገብርኤል እንደሆነ ሲናገር እንዲህ አለ። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል በምድር ላይ ወንጌልን ለመስበክ እግዚአብሔርን ፍሩት አመስግኑትም እያለ አሕዛብን ሁሉ ለማስተማር እንዲሁም የመጨረሻ ፍርድ የሚሰጥበት ቀን ደርሷልና ፀሐይና ጨረቃን ከዋክብትንም ለፈጠረ ጌታ ስገዱ እያለ ለማስረዳት በሰማይና በምድር መካከል እየበረረ መጣ ብሎ ተናገረ ነው። ከሊቀ መላእክት ቅዱስ ገብርኤል ታምራት ከብዙ በጥቂቱ ጽፈናል። ነገር ግን በጆሮአችን የሰማነውን በዓይናችን ያየነውን ሁሉ ለመጻፍ ብንሞክር ችሎታ ያጥረናል፣ አቅም ያንሰናል። የርሱ ታምራት ብራና የማይችለው እንደ ሰማይ ኮከብ እንደ ባህር አሸዋ የበዛ ነውና በወንጌልም በሌላም መጽሐፍ ሁሉ ቢጻፍ ኖሮ ዓለም ባልቻለውም ነበር። ለመጻፍን ብንሞክር ሁሉን ለመጻፍ ባልቻልም ነበር። ነገር ግን በሚሰሙ ሰዎች ዘንድ ብዙ መናገር መሰልቸትን ያስከትላል ተብሎ እንደተነገረ በመጠኑ ጽፈን አቀረብን እንጂ ካንዱ ከእግዚአብሔር በስተቀር ከሰው ልጆች ወገን የአሸዋን ቁጥርና የዝናብ ጠብታ ቆጥሮ ሊደርስበት የሚቻለው ማን ነው? የመላእክት አለቃ የቅዱስ ገብርኤልም የታምራቱ ብዛት እንደዚሁ ነው። እናንተ የብርሃን ልጆች ወንድሞቻችን ሆይ፣ አሁንም አስቀድመን እንደተናገርን እግዚአብሔር ይህችን የክረምት ወራትና ባለንበት ዘመናት ሁሉ በሰላምና በጤንነት ይጠብቀን ዘንድ ለበጎ ስራ ሁሉ በመትጋት የተራቡትን በማብላት የታረዙትን በማልበስ ይህችን ቀን እናክብራት። እግዚአብሔር የምድርን ፍሬ ይባርክ፣ የእርሻውንም ትልም በዝናብ በማርካት ለዘርና ለመከር ያደርስ ዘንድ እኛንም ከመብረቅ የብልጭታ ፍራቻ ከነጎድጓድ ድምፅ ድንጋጤና ከነፋሳት ማዕበል ለመታወቅ ያደነን ዘንድ ይህችን ቀን እናስባት። እርሱን በማምለክ ጸንተን ኑሯችንን በሰላም እናሳልፍ ዘንድ ከኃጢአታችንም እስክንመለስ በዕድሜ ያቆየን ዘንድ ይህችን ቀን ያለመዘንጋት እናስታውሳት። ከእኛ እያንዳንዱ በፍቅር አንድነት የተደራጀውን ማኅበራችን እንዲጎበኝልን፣ የታመመውን እንዲፈውስልንና ያዘነው እንዲያረጋጋልን እንዲሁም ለተራበው ምግቡን ያዘለት ዘንድ፣ ለተራቆተው ልብሱን እንዲያስብለት ለዚህች ዕለት ታላቅ አክብሮት እንስጣት። የሞቱ የአባቶቻችንና የእናቶቻችንን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ እንዲሁም በዚህ ዓለም በሚመጣውም ዓለም ጭንቀታችን ያቃልልን ዘንድ ዳግመኛም ተመልሶ በሚመጣበት ጊዜ ክብርን እንዲያደለን ይህችን ቀን ከፍ ከፍ እናደርጋት። በአጠቃላይ የመላእክት አለቃ በሆነ በቅዱስ ገብርኤል አማላጅነት ከጠላታችን ከሰይጣን ተንኮል ያድነን፣ እድል ፈንታችንንም ከቅዱሳን ሁሉ ጋር ያደርግልን ለዘላለሙ አሜን። ጸሎቱና በረከቱ ሁላችንም ይጠብቀንና፣ የመላእክት አለቃ ቅዱስ ገብርኤል ያደርገው ተአምር ነው። ከዕለታት በአንደኛው ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም ከወዴት መጣህ? ብሎ ቢጠይቀው ከአንተ የተወልደ ሀገርህ ነው የመጣሁት። እናትና አባትህም ያውቁኛል። ይልቁንም ይህን ይዘህ የመጣኸውን ገንዘብ ከንጉሱ ቤት አታለህ ይዘህ እንደመጣ አውቃለሁ አለው። አሁን የምታመልጥበት ምክንያት ይኖርህ ይመስልሃልን? የተወለድከውም በዝሙት ሲሆን አንተም እንደ አባት መተተኛ እንደሆንክ ስነግርህ እርግጠኛ መሆኔን ትረዳለህ። ስለዚህ በእኔና በአንተ መካከል ያለውን ተጨባጭ ሁኔታ ስገልጽልህ፣ እንደኔ ያለ ሽማግሌ ደግሞ እንዳይዋሽ ታውቃለህ። በተፈጥሮም የሰውን ስም ማጥፋት አልፈቅድም። ይልቁንም አንተ የሀገር ልጅ ነህና ለአንተና ለወንድሞች ጭምር የሚበጀውን ምክሬን ተቀብለ ዛሬ ነገ ሳትል በአስቸኳይ ይህችን ያሳነጽካትን ቤተ ክርስቲያን አፍርስና ምናልባት ንጉሱ መልእክተኞች ልኮ እንዳያስገድልህ ወደ በረሃሽሽ አለው። አውርም ይህን የተንኮላ አነጋገር በሰማ ጊዜ ፈጥኖ ተነስቶ በመቆም እጆቹን ወደ ሰማይ ዘርግቶ ወደ እግዚአብሔር እንዲህ ሲል ጸለየ። የሊቀ መላእክት ቅዱስ ገብርኤል አምላክ ወይ ከመከራ ላይ አትጣለኝ አድነኝ እንጂ ቸልም አትበለኝ። ከልጅነት ጀምሮ የረከስኩ በመሆኔ በደሌን እኔ ራሴ አውቀዋለሁ። ስለሆነም በሰይጣን እጅ አሳልፈ እንዳትሰጠኝ እለምናሃለሁ። ፍጹም በሆነ ውበት የዚችን የቤተ ክርስቲያን ስራ ሳልጨርስ ነፍሴን ከስጋዬ እንዳይለያት ጠብቀኝ። የጠላትን የተንኮላ አሽከላ በጣሰጣል ለጌትነት ምስጋና ይገባል ለዘላለሙ በእውነት በማለት ጸለየ። በዚህም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለትና እግዚአብሔር የመረጠህ አውር ሆይ ደስ ይበልህ ልመናህን እግዚአብሔር ሰምተሃልና ነገር ግን ያ ተንኮለኛ ሽማግሌ በነገው ቀን የመጣ እንደሆነ ፈጥነ ያዝና በሰንሰለት ተሰረው ከዚያ በኋላ ማን እንደሆነ ታውቀዋለ አለው አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው ሰይጣኑን አሰረና ሰው ሁሉ በሚመለከተው አንጻር በአንቀጸ ቤተ ክርስቲያኑ ላይ ሰቀለው ሰይጣኑም እግዚአብሔር የመረጠ አውር ሆይ ከስራቴ የተፈታኝ ዘንድ በፈጠረ በእግዚአብሔርና በቅዱስ ገብርኤል አማጽናሃለሁ እያለ በታላቅ ቃል ይጮህ ጀመር ቀጥሎም ሰማይ ልንገር አባተ አብራሲት እንደ አምላክ አድርጎ በፍጹም ስግደት ሰግዶልኛል። ስሜንም ያውሶ ብሎ ሰይሞኝ ነበር። ስለዚህ በዚህ ሕዝብ ፊት እንዳታዋርደኝ እለምናለሁ። በሊቀ መላእክት ቅዱስ ገብርኤል ቁጣ የተነሳ በአንተ ላይ ልፈጽም የነበረው ተንኮል ተሰናክሎብኛልና ስለ መጥፎና ጸያፊ ስራዬ በእሳት ሰይፍ ሊቀጣኝ ይፈልጋል። ነገር ግን እንዳይቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ትከለክለዋለች። እርሷንም እገልጽልህና ነግረ ዘንድ ፈጽሞ አይቻለኝም ኃይልም አይኖረኝም። አሁን ግን ብትተወኝና ብትለቀኝ ዳግመኛ ላልመለስ አረጋግጥልሃለሁ። አሁንም የመላእክት አለቃ ቅዱስ ገብርኤል ሆይ በዚህች ዕለት እንዳታሰቃየኝ እነሆ በያዝከው በትረ ወርቅ አማጽኛለሁ። ነገር ግን በእጅ ለገባሁ ለእኔ ወዮልኝ እያለ ብዙ ይለፈልፍ ጀመር። አውርም ይህን ሁሉ ነገር በሰማ ጊዜ ያን ሰይጣን ከስርዓቱ ፈቶ ለቀቀው። ያ ሰይጣን ግን ከቤተ ክርስቲያኑ ራቅ ካለ ቦታ ላይ ሆኖ፣ አንተ የአብራ ሴት ልጅ አውር ሆይ እናትና አባት በዝሙት እንደወለዱ አውቃለሁ። በተወለድክም ጊዜ በሊቀ መላእክት በቅዱስ ገብርኤል እጅ እግዚአብሔር አዳነህ እንጂ እገድልህ ዘንድ በላይ ላይ ወንበር ጭኘብህ ነበር። አሁንም እንደገና ተመልሼ የመጨረሻ ኃይሌን በአንተ ላይ አሳይ ዘንድ ተስፋ አለኝ በማለት በታላቅ ቃል አሰምቶ ተናገረ። ሰይጣኑም ከተናገረ በኋላ በታላቅ ውርደትና ህፍረት እንደ ጢስ በኖ ጠፋ። አውርም የደረሰበትን ፈተናና የተደረገውንም ተአምር ሁሉ ለህዝቡ አስረዳቸው። በረከቱና ረሪቱ በሁላችንም ላይ አድሮ ይኑር ለዘላለሙ አሜን። ጸሎቱና በረከቱ ከመላው ህዝበ ክርስቲያን ጋር ይሁንና ቅዱስ ገብርኤል ያደርገው ተአምር ይህ ነው። በቅዱስ ገብርኤል ስም የታነጸች ቤተ ክርስቲያን ስራዋ ከተፈጸመ በኋላ ደስታን የተመላ የመላእክት አለቃ ቅዱስ ገብርኤል ብሩህ በሆነ ገጽና በፍጹም ፈገግታ ተገልጾ የእግዚአብሔር ወዳጅ አውር ሆይ ስለ በጎ ስራህና ፍጹም ድካምህ ብዙ ተደስቻለሁ። ስለሆነም እነሆ ዛሬ ወደ እግዚአብሔር አመልክቼ በመንግሥተ ሰማያት በሰው እጅ ያልተሠራ ቤት የተዘጋጀልህ መሆኑን እገልጽልሃለሁ፣ አለው። ወዳጅ አውር ሆይ ድሃም ቢሆን ባለጸጋ ወደዚህ ቦታ ወይም ገዳም የሚመጡ ሁሉ ፍላጎታቸው ተሟልቶላቸው እንጂ ከእነርሱ አንዱስ እንኳ አዝኖ አይመለስም። ወዳጅ አውር ሆይ በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ወደዚህ ገዳም ቦታ ቢመጡ በእውነተኛው አምላክ በጌታዬ በኢየሱስ ክርስቶስ ኃይል ሳይፈወሱ ተስፋ ቆርጠው አይመለሱም። ስለሆነም በዚች ቤተ ክርስቲያን ውስጥ ብዙ ታምራቶች ይደረጋሉ። ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እርሷን ከመውደድ የተነሳ ከእርሷ ባለመለየት እኖራለሁ። ከሌሎች አድባራት ሁሉ ከፍ ከፍ ትላለች። እርሷን ለመጎብኘት ከልዩ ልዩ አህጉር የሚመጡ ሰዎች እንደ ሰማይ አዋፍ ይበዛሉ። ጸሎታቸውንም ወደ እግዚአብሔር አሳርግላቸዋለሁ። አንተም እንደዚሁ ወደዚህ የሚመጡትን ሰዎች ሰውነታቸውን ከኃጢአት ያነጹ ዘንድ እዘዛቸው። ቅዱሳንም መምህራንም ባስተማሯቸው መሠረት የእግዚአብሔር ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ መራቸው። እነሆ እኔና የእግዚአብሔር የምክሩ አበጋዝና የክብር ጓደኛ የሆነ ሊቀ መላእክት ቅዱስ ሚካኤል በእናንተ ላይ የሚነሱትን የጠላቶቻችሁን ኃይል እናደክምላችኋለን። አሁንም በሰኔ 26 ቀን ለሚከበረው ቅዳሴ ቤተ ክርስቲያን ስነ ስርዓት ላይ እንዲገኝ ወደ ፍዩም ኤጲስቆጶስ አባ ይሳቅ ዘንድ ፈጥነህ ላክበት። በዚህ ችለት እግዚአብሔር በብርሃናውያን የመላእክት ሰራዊት ላይ አለቃ አድርጎ ሾሞኛልና። ወዳጅ አውር ሆይ ከኤጲስቆጶሱ ከአባ ይስቅ በኋላ በእርሱ ወንበር ላይ የምትቀመጥ ወይም የምትሾም አንተነህ ተደሰት እንጂ አትዘን፣ ወንድሞችህንም አታሳዝን። ምናልባት ወንድሞች ከዚህ ወጥተው ታናሽ በሆነች ቀይሶ በምትባል አገር እስከ ለተሞታቸው ድረስ በዚያ ሊኖሩ ይችላሉ። ነገር ግን አንተ በሞቱ ጊዜ አስከሬናቸውን አስመጥተህ በዚህ ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር አገልግሎቱን በትጋት ላበረከተ ለእስክንድሪያው ዮሐንስ የህይወት ታሪክህን ከመጀመሪያው እስከ መጨረሻው ንገረው። መልአኩ ቅዱስ ገብርኤልም እነሆ ከእግዚአብሔር የሆነውን ሁሉ ነግርህ አበቃው ፈጸምኩ። ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ዘወትር ካንተ አልለይም፣ ለሚገጥምህ ችግር ሁሉ ፈጠኛ ይደርስላለሁ ብሎት ከእርሱ ተሰወረ። አውርም በቅዱስ ገብርኤል አማካኝነት እግዚአብሔር ላደረገለት ስራ ሁሉ ከፍ ያለ ምስጋና ቀረበ። በማግስቱም ጠዋት ቅዱስ ገብርኤል እንደነገረው ወደ ፍዩም ኤጲስቆጶስ ወደ አባይ ይስሐቅ መልእክተኛ ላከ። እርሱም ለቤተ ክርስቲያኑ የሚያስፈልጉትን ንዋይ ቅድሳት በማዘጋጀት ከቀሳውስትና ዲያቆናት ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚህ በኋላ በሰኔ 26 ቀን በዕለተ እሁድ ለቅዳሴ ቤተ ክርስቲያን የሚገባውን ስርዓተ ጸሎት አድርሶ በአብ በወልድ በመንፈስ ቅዱስም ባረካት፣ አከበራት። ስሟንም በሊቀ መላእክት ቅዱስ ገብርኤል ስም ሰየማት። ኤጲስቆጶሱም አውርን በማዕረገ ቅስና ሾመውና በዚህ በቅዱስ ገብርኤል ቤተ ክርስቲያን ስለተደረጉት ልዩ ልዩ ተአምራትና ስለተፈጸሙት ስራዎች ዜርን እያመሰገኑ በታላቅ ደስታ እስከ ሰባት ቀን ድረስ ቆዩ። ከጥቂት ቀን በኋላ የፍዩም ሀገር ኤጲስቆጶስ አባ ይስሐቅ ስላረፈ የሀገሩ ታላላቅ ሰዎችና ሹማምንት የቤተ ክርስቲያን ሊቃውንትም ተሰብስበው አውርን ወደ እስክንድረው ሊቀ ጳጳሳት ይዘውት ሄዱና ኤጲስቆጶስ እንዲሾምላቸው ጠየቁት። እርሱም ኤጲስቆጶስ እሾምላችሁ ዘንድ ማንን ትመርጣላችሁ? አላቸው። እነርሱም መልሰው ቅዱስ አባታችን ሆይ፣ ስለሚሾመው ሰው ሌላ ሰው ይነግርህ ዘንድ አትሻም። ነገር ግን በአንተ ላይ ያደረ መንፈስ ቅዱስ ሁሉን እርሱ ይነግርሃል እንጂ አሉት። እርሱም ከእርሱ ዘንድ ላልተወሰነ ጊዜ እንዲቆዩ አዘዛቸውና ከእለታት በአንደኛው ቀን ሌሊት የመላእክት አለቃ ቅዱስ ገብርኤል ለሊቀ ጳጳሱ ተገልጾ ነገጧት ተነስተ፣ በደብረ ኔቅሎን የሚኖረውን ቀሲስ አሁርን አስጠራውና በፍዩም ሀገር በአውራጃዋና በአካባቢዋ ኤጲስቆጶስነት ሹመው፣ እርሱ ሐሰትን በእውነት እየደመሰሰ በትክክል በመፍረድ ህዝቡን እንዲያስተዳድርና እንዲጠብቅ እግዚአብሔር ለዚህ የሹመት ማይረግ መርጦታልና እንደዚሁ ቼል ሳትል ይህን ነገር ፈጥነህ አድርግ ብሎት ከእርሱ ተሰወረ። ሊቀ ጳጳሱም ለካህናቱና ከእነርሱም ጋር ላሉት ሰዎች ያየውን ራእይና የታዘዘውንም ሁሉ ነገራቸው። ስለ አውር ሹመትም ሀሳባቸውን ከእርሱ ሀሳብ ጋር አስተባበረ። ስለዚህም መልካም አስተዳዳሪ ጠባቂ ስለሰጣቸው እግዚአብሔርን አመሰገኑት። ሊቀ ጳጳሱ አውርን ለፍዩም ሀገር በአውራጃዋና በዙሪያዋ ኤጲስቆጶስ አድርጎ በአንብሮተ እድ ሾሞላቸዋልና። ከዚህ በኋላ አውር ወደ ደብረ ኒቅሎን ተመልሶ መጣና በዚያ አብያተ ክርስቲያናትን አሳነጸ። ቀጥሎም ከየሀገሩ ወደዚህ ገዳም ለመጡ እንግዶችና ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሠራ። ለቤተ ክርስቲያኑ ከሚያስፈልጉት ከልዩ ልዩ ጌጣጌጥና ነዌ ቅድሳት መግዣ የተረፈውን ገንዘብ ለነዳያን መጸወተ። ምጽዋት ለማግኘት ወደ እርሱ የሚመጡትን ሁሉ ሳይለግሳቸው አሳዝኖ አይሰዳቸው ነበር። የቅዱስ ገብርኤል በረከቱ ከሁላችንም ጋር ይኑር ለዘላለሙ አሜ። ጸሎትና በረከቱ እኛን በዳግም ጥምቀት የተወለድን ሁላችንን ለዘላለሙ ይጠብቀንና ለገላውዴዎስ ሰይፍ እንደሰጠው የሚናገር የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በቅዳሴ ሥነ ሥርዓት ጊዜ ገላውዴዎስ በቤተ ክርስቲያን ውስጥ ቆሞ ሳለ የመላእክት አለቃ ቅዱስ ገብርኤል ተገልጾ ገላውዴዎስ ሆይ ይህን የእሳት ሰይፍ ያዝና ወደ ፋርስ ይሄድ አለው። ዳግመኛም አምላክ ሰው ሆነ የሚባል እኔ ገብርኤል ነኝ ብሎ ነግሮት ከእርሱ ተሰወረ። ከዚህ በኋላ ከፋርስና ከሮም ጋር ጦርነት ተጀመረ። ገላውዴዎስም ከሰራዊቱ ጋር ወደ ጦርነቱ ዘመተና የፋርስ ሰዎች ማርከው ወደ ሀገራቸው ይዘውት ሄዱ። ከታሰረበት ቦታ ሆኖ ሲጸልይ በላዩ ላይ የብርሃን ነጸብራቅ ታየ። አካባቢው ሁሉ በብርሃን ተመላ፣ ቤቱም እንደ እሳት ነደደ። ዳግመኛም ቅዱስ ገብርኤል ተገልጾ ከህፃንነት ጀምሮ የምጠብቅህ ልጄ ገላውዴዎስ ሆይ እንደምን አለ። በሚሞት በሚያልፍ ንጉሥ ስልጣን ስር በመሆነ አትዘን፣ የማይሞት ንጉሥ ይጠብቅሃልና ባለው ጊዜ ገላውዴዎስ፣ እውነተኛው አማላጅ ቅዱስ ገብርኤል ሆይ ይገድለኛል ብዬ ፈርቼ ነዋ አለው። መላኩም ክፉ ነገር አያገኝህም በማለት ካረጋጋው በኋላ ከእርሱ ተሰውሮ ወደ ሰማይ በክብር አረገ። ከዚህ በኋላ ንግሥቲቱ ገላውዴዎስን ልጇ እንዲያገባ ጠይቃው እምቢ ስላለ አሰረችው። ገላውዲዮስም በእስር ቤት ሳለ የመላእክት አለቃ ቅዱስ ገብርኤል በሩን ከፍቶ በመግባት ከእስር ቤት አውጥቶ ያሰሩትን ሰዎች ያጠፋቸው ዘንድ እንደ ቀድሞው የእሳት ሰይፍ ሰጠው። ከዚያም ከቅዱስ ቴዎድሮስ ጋር ሆኖ ሁለት እልፍ ሰራዊትና አንድ ሺ መኮንኖች ገደለ። እንደዚሁ ልመናው ሁላችንን ይጠብቅ፣ ብርታትና ጤንነትም ይስጠን ለዘላለሙ አሜን።